ማማት፣ አንቺ ወደዚያ እንጂ። ማርያም ክላስ ፋሚሊዎች እንዴት ናችሁ? ደና ናችሁ? እንደተለመደው ሁሌ እንደምንለው ሼር ኮፒ ሊንክ እያደረጋችሁ ይህን ቪዲዮ ጀምሩት። 40 ሺ ገብተናል፣ እመሰግናለን። እውነት ገና ከዚህ በላይ ደግሞ እንበዛለን ብዙ ነው የምንሆነው፣ ገና ከዚህ በላይ። ያው እንግዲህ እንደተለመደው ዛሬ እኔ መጥቻለሁ። ያው ፕራንክ ላደርጋችሁ አስቤያለሁና ሐሳቤን ልንገራችሁ። ይሳብራችሁ ተነሳ ልንገራችሁ። ምንድነው ያሰብኩት? አሁን እነሱ እየመጡ ነው፣ እዚህ ልንገራኝ። ስለዚህ ነው ቀድሜያቸው መጣውኝና ራዝጋ አመጣፋለ ኢቶንዶሳለ ሴት ሰሪ ጊዜ ይሄ ልጅ ይመጣሉ። ጸጉራችሁ እናስተካክላችኋለሁ። ጸጉራችሁ በጣም ተንጨባረዋል፣ ብዙ ሰው እየተናገረኝ ነው፣ እየወቀሰኝ ነው። ስለዚህ ጸጉራችሁ መቆረጥ አለባቸው። አብረን እንድንሰራላቸዋለሁ። እንግዲህ የሚያሳዩትን ሪያክሽን ማን እሺ ብሎ ይቆረጣል? እሺ ካሉ በነገራችን ላይ የምር ቆርጣቸዋለሁና አብራችሁ ሆናችሁ ሰብስክራይብ እያደረጋችሁ ተመልከቱ። ወዳችኋለሁ። 40 ሺህ ገብተናል። ቤተሰቦቻችን አርባ ሺህ ገብተናል እየበዛን እየበዛን ነው የምናመሰግነው ምንም ቪዲዮ አልሰራውም ግን ዛሬ አንደኛ አርባ ሺህ መግባታችንን ምክንያት በማድረግ ቪዲዮ እንድሰራ ስልካችሁን አስቀምጡታ ቪዲዮ ለመስራት ነው እኔ እያሰብኩት። ዛሬ አንደኛ የምስጋና ቪዲዮ እንስራለን፣ ሁለተኛ ደግሞ የሆነች አጠራ ያለች ሀሳብ አለችኝ። እሷን እናወራበታለን። እንጀል ጀምረ ነኝ ጀምር እና ፋሚሊዎቻችን አርባ ሺህ ገብተናል። እኔ እንደዚህ ዓይነት ቪዲዮ አልችልም ግን፣ እሺ አርባ ሺህ ገብተናል እና በጣም እናመሰግናለን በጣም እንወዳችኋለን። ሰብስክራይብ ያላረጋችሁም በዚህ ሰብስክራይብ እያረጋችሁ የእኛን የፕላስን ፋሚሊ ተቀላቀሉ እና ቆንጆ ቆንጆ ሀሳቦችን ታያላችሁ። አራት አግጥ ተዋክ እያየው ነው ብለ እና ፋሚሊዎች እናመሰግናለን። እንዳከበራችሁ፣ እግዚአብሔር ያክብራችሁ። ገና እንበዛለን። እንወዳቸዋለን። ለምታሳዩ ፍቅር እናመሰግናለን። መሰግናለን። ከዚህ በኋላ እንቀጥላለን። እያበረታታችሁ ነው። በደንብ እንድንሰራ ስለምታበረታቱንም እናመሰግናለን። እንወዳቸዋለን። መሰግናለን። ያው እንግዲህ ያው ታላቅ በመሆኔ ታላቅ ደስታ፣ ኩራት ይሰማኛል። በሚለው በቁመት ነው። በጣም ደስ ብሎኛል። አርባ ሺ ገብተናል እና የእኛ ፋሚሊዎች ደግሞ ያው ለየት ያላችሁ ናችሁ። በቃ በጣም ብዙ ብዙ ብዙ ነገር ሰፖርት አርጋችሁናል። ምናምን ኮሜንታችሁ ደስ ይላል። ምናምን ነገር ሰፖርት እያደረጋችሁን ነው በጣም ማለት ነው። እና ያው እኛም እኔም ፊሽም በጥቂት ጊዜያት ውስጥ አሪፍ ቤተሰብ አፍርተናል እንግዲህ የሚሆነው በእናንተ ምክንያት ነው፣ እና ስለ አበረታታችሁን በጣም እናመሰግናለን። እንዲሁ እንደተያያዝን ደግሞ እንቀጥላለን። ብዙ መንገዶች፣ ብዙ ስኬቶች፣ ብዙ ቻሌንጆችን እናሳልፋለን አብረን እና አብራችሁን ስለሆናችሁ በጣም እናመሰግናለን። እንወዳችኋለን። ገና ገና ገና ገና ማለት ዩቲዩብ ላይ ላሉ ፋሚሊዎቻችሁ ሪስፔክት እንዳለኝ አውቃለሁ። እና እዛ የዛሬ ሀሳቤ ከዛ የመነጨ ነው። ሌላ ቪዲዮ አለ ኖ፣ እዚሁ ላይ ነው የዛሬ ሀሳቤ ከዛ የመነጨ ነው። እና ብዙ ሰው ኢንቦክስ ላይም አንዳንዴ ኮመንት ላይም ድሌት ምናምን ስለማድረግ ነው እንጂ ብዙ ሰው ስለ ሶስታችሁም የሚጽፍልኝ ኮመንት አለ። ስለ ሶስታችሁም ማለት በጣም በጣም ማለት ነው እንደውም ስትይ በጣም በ99% ነጥብ 9 በቃ ሁሉ ወስጥ መቶ ፐርሰንት በሚባል ደረጃ ኮመንት ገብተሽ፣ እኔ በጣም ነው የሚገርመው የምትሰጡን ኮመንት ምን ያህል እንደሚያበረታታት በጣም

ያው አካውንታችን ቢያዝ ገብተው ሰብስክራይብ እንዲያረጉት ቪዲዮውን ውስጥ ገብተው ሙሉን እንዲያዩት ሜንሽን ብታረጉን በጣም ደስ ይለናል። እናመሰግናለን። እሺ፣ እና ምንድነው የዛሬው ሐሳብ አላቅም። ተስማሙበት አላችሁ አትስማሙበትም የሚለውን ነገር አላቅም። ሆነ ለማናገር ግን ከናንተ ጋር ማሄድ ነገር እያደረጋችሁ ስለሆነ ሰው ሲያወራኝ ምናምን እየተቀበልኩ ነው ያለሁት። አሃ እንደዚህ ነው እንዴ? ለእነሱ እንደዛ ነው የሚታያቸው ምናምን ነገር እያልኩ እያሰብኩኝ ነው። እና ሶስታችሁ ማስተካከል ያለባችሁ ነገር አለ ኮ ንገሪና፣ ወደ ጉዳዩ ገብተን እናስተካክለው እኛም በጊዜ እስከ ዛሬም መጠበቅ አልነበረብሽም። እነሱ እስከ ዛሬ የሚያደርሱሽ ከሆነ መንገድ ነው ያለብሽ መጠበቅም ማለት ለእናንተ ትንሽ ማለት ልት- ልትስማሙ በምትችሉበት ነገር ስላልሆነ እኮ። ቆይ ሦስታችንም ጉዳይ ነው። አዎ ሦስታችን እንደ ጨርስ እና እናውራ። እሺ እስከ ዛሬም መንገድ ነበረብሽ። አይ ብዙ ጊዜ ማለት መጥፎ የሚሆን ጥሩ፣ እንዲህ እንዲህ እያለ እኔ እንደ እንዲህ ሥራ ሦስታችን ጠቅልል አድርገው እየነገረኝ ስለ ሶስታችንም ካወራ መቃንችን ገደል ስለ ወንድ ልጅ ነው ማለት ነው። ስለዚህ እስከ ዛሬም ማውራት ነበረብሽ። እሺ ያ ሀሳቤን አጠራርጌ ለምናገር እሞክራለሁ። እናንተም ያው አክሰብት ታደርጉኛላችሁ ብዬ አስባለሁ። ዋነኛው ነገር ጥሩ ነው፣ ፀባያችሁ፣ ሁሉንም ነገር አሪፍ ነው ግን ዳርዳርታ ምንም አላማረኝም። ምንድን ነው ተናገሪ፣ የምትናገሪው ከሆነ ጸጉራችሁ። ብዙ ሰው እየተናገረኝ ያለ ጸጉራችሁ፣ ጸጉራችሁን ይቆራጡ። ጸጉራችሁ ምንድን ነው? በዚህ ነገር እንትን ብለናል፣ ሌላ ወሬ አንፈልግም። ከዚህ በኋላ ማለት ነው ማለት ነው፣ ከነሱ ጋር ጨርሽ ማለት ነው። በአጭሩ ነገርኩሽ፣ ከኔ ጋር እንዳትወሪ ለምን ካንተ ጋር ለምንድን ነው የማላወራው? እኔ እንደወደድኩት ነው እያደረኩት ያለሁት እኮ። እየወደድከውን ነገር ደግሞ አውቀዋለሁ። ከዚህ በፊት በጣም አድርጎ ደብሮ ተቀንሽው፣ በጣም አሁን የለም በሚባል ደረጃ ተቀንሽዋል። ስለዚህ አትስማማበትም ነው ይሄን ጉዳይ። የሱ ነው ይሄን ጸጉር እንዴት እንደነበር ታውቂያለሽ። እሺ ሚኪስ አሁን አልገባኝም። ጸጉራችሁን ተቆረጡ ነው ወይስ ምንድን ነው? ስለ ጸጉር ከተነሳ ተቆረጦ። ስለዚህ አሁን ዲስሪስፔክት እያደረግን አይደለም፣ ፋሚሊዎች። ግን በቃ እኔን ሀሳብ አልቀበለውም። የሰው ልጅ ነኝ። የምቀበለው ሀሳብ አለ የለም

አየ በቃ ፈልገዋል ማለት ነው። ከእሱ ጀምሪ። አይደለም፣ ቆይ ቆይ እስኪ ተይ፣ እራሱ ና መቆረጥ ካለብን እኮ ለስራ መቆረጥ እንደማንፈልግ ለምን እንደማልቆረጥም ታውቂያለሽ

እኔ ከዱርዬ ጋር አልሰራም ከዚህ በኋላ። ፀጉር ማሳደግ ዱርዬነት አደለ። ምንም ማያገናኘው። በቃ ተናግሬ ያለው ያለው ከዱርዬ ጋር አልሰራም ከዚህ በኋላ። እንደዚህ ፀጉራቸውን አድርገው እኔ እንደ ዱርዬ ነው እንደ ዱርዬ ነው እያየኋቸው ያሉት። አንቺ ቀለም ተቀብተሻል፣ ፀጉርሽ ዱርዬ ነሽ። ዱርዬ ደግሞ ይብሳል። ዱርዬ በዚህ ታይ በዚህ በኋላ ነው። አንተ ከነሱ ትሻላለህ። እዚህ አይደለም ግን ለስራ የሚሆን ከሆነ ለስራችን ከሆነ እኮ ኖርማል ፀጉር አይደለም ሌላ ነገር ይቆረጣል። ግን ድንገት ከመሬት ተነስተሽ ካልቆረጥኳችሁ ማነሽ አንቺ? በመቀስ ምናምን እንዴ

እሺ መብታችሁ ነው። ጸጉራችሁ እንደዚህ ማለት እሺ፣ መብታችሁ። ሄዳችሁ እዛ መብታችሁን ጠይቁ። እኔ ከዚህ በኋላ ግን ከእናንተ ጋር በቃኝ። እኔ አይ፣ በቃ፣ ችግር የለውም። በቃ ንግግር አልፈልግም፣ በቃ

አንቺ እንደዚህ በተባይ ደስ ሊል ይችላል። ጸጉርሽን ካልተቆረጥሽ እስቲ አንቺ ጥቁር ተቀብይ እስቲ መጀመሪያ ታዩ መቆረቅም ምናምን ታዩ። ከቪዲዮ ይውጡሽ ተነሱ፣ ሂዱ። እሺ በቃ በዚህ ነገር በቃ። አዎ በቃ ሂዱ። አይደለም ሰበብ አልፈልግም፣ አልፈልግም እኮ በቃ። እሺ ሂዱ። ሌላ አግሩ በጣም ጸጉራቸው የሚቆረጡ ልጆች ስላገኙ ከእነሱ ጋር ነው የምሰራው። ውጡ፣ በቃ ምን እሺ ባካቹ፣ እዚህ ነው የጠራሽን ይመጣ ነው እዚህ ነበረ። አይ እነሱ ስላልፈ እናንተ ስላልፈለጋችሁ በቃ ይቀራል። ና ወደ ፋሚሊው ትወጣላችሁ። አንድ ከቪዲዮ ውጡ ውጡልኛ። ወጣልኝ። ምን ታኛለ እኮ በቃ ሌላ ሰው አገኘ አገኘ። በያበስ በፋሚሊ ምን አታማካኝ። ጀጉራችሁ ከእኔ ከበለጠባችሁ ምንም ማድረግ አልችልም። ማለት ኧረ ተይ በእናትሽ፣ አሁንም ንግግር ሽናስታቂ ጉርና ሰው አያገናኙም። ግን አንቺ እንዴ የምታወሪው ወሬ አታማካኝ። በእነሱ ተቆረጡ ምናምን ብለዋል ብለሽ እንትን አትበይ፣ እሺ። በቃ ይዱኔ መቆረጥ እንድትቆረጡ ስለሚፈልግ ነበር። እናንተ ደግሞ አፈልጉ፣ ሌላ ሰው አግኝቻለሁ በይ። እንዴ እስከ ዛሬ ብለሽ ማታቅም ምንድን ነው? እኔ ተናገርኩ ተናገርኩ፣ አልሰማም አላችሁ። ግን አሁንም አንድ ድል ስጣችሁ

አንቺ ልጅ የምታውቂው ምናን? አብረን እንሄዳለሽ እንዴ? አራት እንደዚህ

ሂዱ፣ ውረዱ። ወይኔ መጨረሻ ሻሰስ ከፍለ ለምን ብር ተቀብለ ልክፈላችሁ እያሻለም። አይ የጠጣችሁትን የበላችሁትን ክፍሉ ነው። ውረዱ። ተነስ ተነስ። አይ ዱርዬን ሂድ

ደህና ነገር ምናምን። አረ በእናትህ፣ ምንድን ነው የምንለፈልገው? ቆርጬ ወጣ ያለው ሲጀምር እናንተ ያለባቸው እስካሁን ያለውን ፕራይቬት ነው ማድረጉ አንተ እንደዚህ ሄዱ ስላቸው መሄዱ አይነት ሰዎች ናቸው። ምን እየተመካከረች? ምን ቆረጥ? ኑ፣ በቃ ኑ፣ ኑ። ማርያምን እኔ ስቀልድ ነው። ና ማርያም፣ ስቀልድ ነው። ስቀልድ ነው። በእርግጥ እሺ ብትሉኝ ነበር። ስቀልድ ነው። ስቀልድ ነው።

ባለጌ ናቸው። ሄድ እናንተ ግን ማለት ነው። ስማኝ ሚኪ ሚኪ ምን አለበት ለእኔ ብላችሁ ፀጉራችሁ የምትቆረጡት አንገታችሁ ላይ አላልኩም ነው። አይ ወይ በቃ ለማንኛውም እኔ ፀጉራችሁን ስትቆረጡ ደስ አይለኝም እ ሚኪ

ቻው ማይ ፋሚሊ እወዳችኋለሁ።